ሰላም እንዴት ናችሁ? የዛሬው ቆይታችን ደግሞ ባለፈው አመት ላይ ደጋግመን ደጋግመን ደጋግመን የሞከርናቸው እቅዶች ፕላኖች፣ በየአመቱ ፕላኖችን እናቅዳለን፣ በየአመቱ እንዲሳኩልን የምንፈልገላቸውን ነገሮች እንጽፋለን። ግን ያልተሳኩበት ምክንያቶች ለምንድን ነው? ምንስ ቢጎለን ነው? ወይስ ደግሞ ምንስ ነገር ማየት ስላለብን ነው? ምን ያላየናቸው ነገሮች አሉ? ምንስ ማድረግ አለብን? ምን ማወቅ አለብን? የሚለው ነው ዛሬ አይደንቲኬት የማደርጋችሁ ማየት ያለባችሁ ሶስት ነጥቦች አሉ። እነዚህን ሶስት ነጥቦች አንደርስታንድ አድርጋችሁ ከፕላናችሁ ጋር ካቀዳችሁት እቅድ ጋር ማየት ከቻላችሁ መኑኝ የፈለጋችሁበትን እነዛን ያቀዳችሁትን የዓመታዊ ሊሆን ይችላል የወርሃዊ የቀንም ፕላናችሁ ሊሆን ይችላል ማሳካት ትችላላችሁ። ስለዚህ በፍጹም እስከዛሬ ድረስ የደጋገማችሁት ያደረጋችሁት ነገር ጥረት ካለ እሱን እንዳታቆሙ። በፍጹም ጥረታችሁን ማቆም የለባችሁ። ጥረታችሁን ግን መቀጠል አለባችሁ። ዛፍ ስሩን አይቀይረም ቅጠሉን እንጂ። ስለዚህ ዛፍ ቅጠሉን እንደሚቀይረው እናንተም እይታችሁን ነው መቀየር አለባችሁ። ስለዚህ ለእይታችሁ የሚረዳችሁ ነገር ካለ እሱን ነገር ነው የምነግራችሁ። ሶስት ነጥቦች አንደኛ ደረጃ ላይ የሁኔታውን ትክክለኝነት ማየት አለባችሁ። ይህን ስላችሁ እየሞከራችሁት ያላችሁት ነገር ትክክለኛና ከእኔ ጋር አብሮ የሚሄድ ከእኔ ፍላጎት ጋር የሚሄድ ነው ወይ? እየሞከርን ያለነው ነገር ከእኔ ጋር ማች የሚያደርግ ነው ወይ የሚሄድ መሆኑን ማረጋገጥ አለባችሁ። አንዳንድ ጊዜ እኛ የምንፈልገውን ነገር ሌላ፣ እያደረግን ያለነው ነገር ሌላ፣ ያቀርናቸው ፕላኖች ሌላ፣ እያደረግናቸው ያሉት ነገሮች ደግሞ ሌላ የሚሆኑበት አጋጣሚዎች አሉ። ስለዚህ በህይወታችሁ ላቀዳችሁበት እቅድ ከኔ ጋር ነው ወይ? ይህ ነገር ከኔ ጋር ማች ማድረግ ይችላሉ? የእኔ ፍላጎት ነው ወይ? እኔ ማድረግ የምፈልገው ህልሜ ነው ወይ? ማለት አለባችሁ። ሁልጊዜ ከህልማችሁ ጋር መሄድ አለባችሁ። ሁልጊዜ ከጻፋችሁት ጋር መሄድ አለባችሁ። ስለዚህ ሁልጊዜ ህልማችሁ ጋር የምታገኙ ከሆነ፣ ህልማችሁን ተች የምታደረጉ ከሆነ፣ ሁልጊዜ ጠቅ የምታደርጉት ከሆነ የማይሳካበት ምንም አይነት ምክንያት የለም። አንዳንድ ጊዜ የምንሞክራቸው ነገሮች ከሰው ግፊት ለመራቅ ወይም ደግሞ ለማምለጥ ሊሆን ይችላል። ወይም ደግሞ ከወቅቱ አንጻር ወይም ደግሞ ከሁኔታዎቹ አንጻር ለመውጣት። ምሳሌ በጣም የተጨናነቀ ቤት ላይ ከሆን ወይም ደግሞ ከዛ ሀሳብ ለመውጣት ብቻ ብለን ከዛ ፋሚሊ ጋር ለመውጣት ከዛ ሪሌሽንሽፕ ለመውጣት ብቻ ብለን የምናደርግ ከሆነ እመነኝ ህልምህ ሊሳካ አይችልም። አሁንም እየደገመን ነው የምንሄደው። ስለዚህ የሁኔታውን ትክክለኝነት ማየት ይኖርባችኋል፣ አንደኛ ላይ ስለዚህ ከኔ ፍላጎት ጋር ይሄዳሉ ወይ ከኔ ፍላጎት ጋር አይሄድም የሚለውን ነገር መወር በደንብ ማየት ይኖርባችኋል። ሁለተኛ ላይ ደግሞ የምናየው የምንከተለው ወይም ደግሞ እያደረግን ያለነው ነገር የምናደርጋቸው ድርጊቶች ትክክለኝነትን ማወቅ አለባችሁ መለየት አለባችሁ። እኛ እየሞከርን ያለነው እየሞከርን ያለነው በትክክለኛው መንገድ መሆኑን ማረጋገጥ በጣም አስፈላጊ ነው ስለዚህ ትክክለኛው መንገድ ላይ ነኝ ወይ ህልሜን የጻፍኩበት ህልም አለ ህልማችንን የምንከተልባቸው ብለን ያስቀመጥናቸው እኔ ዛሬ ይህንን አደርጋለሁ እኔ ዛሬ ጠዋት ላይ በጠዋት እነሳለሁ ጠዋት ላይ ከተነሳው በኋላ እጸልያለሁ ወይ ደግሞ እሰዳለሁ ከሰገድኩ በኋላ የሆነ ነገር አነባለሁ ወይ ደግሞ ቁራን እቀራለሁ ከሆነ የጻፍ ነው እያደረግን ያለ ነውስ ምንድን ነው ጧት ላይ ተንስተን እያደረግን ያለ ነው ምንድን ነው? እሱን ነገር ለአይደንቲፋይ ማድረግ ያስፈልጋል መለየት ያስፈልጋችኋል። እነዛን ነገሮች ከለያችሁ ምንም የማትፈልጉበትን ነገር ማግኘት የማትችሉበት ነገር የለም። ስለዚህ እያደረጋችሁበት ያላችሁትን ነገር እርግጠኛ ናችሁ ወይ ትክክለኛው መንገድ ላይ መሆናችሁን በደም አይደንቲፋይ ማድረግ ይኖርባችኋል። ስለዚህ አንድ ቦታ ላይ ለመድረስ አንድ ቦታ ላይ ለመድረስ ብርታት ብቻ አይደለም የሚያስፈልገን። አንድ ቦታ ላይ ለመድረስ አቅጣጫ የሚያስፈልገናል። አሁን ያለንበት አቅጣጫ የትኛው አቅጣጫ ላይ ነው ያለ ነው? ትክክለኛው መንገድ ላይ ነው ያለ ነው ወይስ ትክክለኛ ከፕላናችን የሚያስወጣ መንገድ ላይ ነው ያለ ነው? ስለዚህ ትክክለኛነትን በደንብ መንገድ ያላችሁበትን መንገድ በደንብ ማወቅ አለባችሁ። የምትሄዱበትን መንገድ በደንብ አይዴንቲፋይ ማድረግ አለባችሁ። በየትኛው አቅጣጫ እየርኩ ነው ህልሜ ያለው? በቀኝ እኔ ያለሁት በግራ ከሆነ እንዴት ነው ህልማችንን ልንኖር ህልማችንን ጋር መድረስ የምንችለው የሚለውን ነገር መለየት አለብን። ስለዚህ የአቅጣጫና የጎዳና ውጤቱን ደካማ ብቻ ነው የሚያደርግብን። አምጣጣችን ሌላ፣ ፍላጎታችን ሌላ የምንሆን ከሆነ እኛ ደካማዎች፣ የማናሳካ አመት ከአመት ያው የሆነብን ሰዎች እንሆናለን። ስለዚህ እኛ ህልማችንን ከጻፍን በየአመቱ በየቀኑ ፕላናችንን ከጻፍን ትክክለኛው መንገድ ላይ ነው ያለሁት ወይ ብለን ራሳችንን መጠየቅ ይኖርብናል። ሶስተኛ ላይ ደግሞ የምናየው ምንድን ነው? የጊዜው አስፈላጊነት እያደረግን ያለነው ነገር ወይም ደግሞ የምናደርገው ነገር፣ ህልማችንን ጽፈናል፣ ቱድሊስ አዘጋጅተናል። እየሞከርን ያለነው ነገር በትክክለኛው ጊዜ መሆኑን ማረጋገጥ በጣም ጠቃሚ ነገር ነው። በህይወታችን ብዙ ነገሮችን እያደረግን ያለነው ብዙ ነገሮች እንዲሳኩልን እንፈልጋለን። ስለዚህ በዛ ሰዓት ነው ወይ እያደረግን ያለነው መሆን ባለበት ሰዓት ነው ወይ ህልማችንን የምናልመው። ህልም መጀመሪያ ምኑ ያስፈልጋል? ምሳሌ ልስጣችሁ። አንድ ሰው መኪና መግዛት ፈለገና ሹፌር ወይም መሆን ፈለገና መጀመሪያ ምን ምን ነገሮች ማዋቅ ይኖርበታል? አሉ አደል? ስፔር ፓርቶች አሉ አደል? ማዋቂ ያለብን ነገሮች መኪና ከመግዛታችን በፊት ስለ መኪናችን ጸባይ እንድናቅ ስንነዳት ስትሄድ የሆነ ድምፅ ብታሰማን የሆነ ነገሯ ጋደል ቢያደርግብን ጎማ እንደተነፈሰ ማወቅ እንችላለን። ድምፅ ቢያሰማን ከጎማው ነው ወይስ ከሞተሩ ጋር ነው ችግር ያለው ወይስ ከፓድ ስራው ጋ ነው ያለው የሚለውን ነገር አይዴንቲፋይ እንድናደርግ ይረዳናል። ስለ መኪናችን ብዙ እውቀት እንዲኖረን ያደርገናል። ስለዚህ የምንፈልገውን ነገር በጊዜው ነው ማድረግ ያለብን። ቅርሚያ መስጠት ያለብን ነገር ቅድሚያ መስጠት አለብን። አለበለዚያ ፍየል ወደዚህ ቁዝምዝም ወደዚህ የሆነ ህይወት እንኖራለን። ፕላናችን ሌላ ቦታ፣ እኛ እያደረግን ያለነው ሌላ ነገር ይሆንብናል። ስለዚህ በህይወታችን እንዲሳካልን ከፈለግን የወቅቱን በጣም ወሳኝ ነው ወቅቱ የምናደርገው አደርገው በሰዓቱ ማድረግ ያለብን ነገር ማድረግ ያለብን ስለዚህ አንድ ሰው መኪና ከመግዛቱ በፊት ምን ያስፈልገዋል ማለት ነው? ሙያ ያስፈልገዋል ማለት ነው። ስለ መኪናው በደንብ ማወቅ ይኖርበታል። ስለ መኪናው ባህሪ ማወቅ ይኖርበታል። ሆነ አጋጣሚ ላይ ክፍለ ሀገር፣ በሚሄድበት አጋጣሚ ላይ መኪናው ጠጥ ብትል በጣም ቀላል ነገር ልትሆን ትችላለ። ኦፍና ኦንን ማብራት ሊሆን ይችላል። ያንን ማወቅ ካልቻለ ግን በጣም ከባድ ፈተና ውስጥ ይገባል። ስለዚህ ቅድሚያ የምንሰጣቸውን ነገር ማወቅ አለብን። ምሳሌ አሁንም ልድገምላችሁ ወቅቱ ያልደረሰን አታክልት ወይም ምን ያህል ብንኮተኩተው ምን እናገኝበታለን? በየቀኑ ብንጠባበቀው ፍሬውን እንደማይሰጠን እናውቃለን ሁል ጊዜ ያልደረሰ ወይም ደግሞ ጊዜው ያለፈበት ነገር እንደሆነ እናውቃለን ስለዚህ የምናደርጋቸው ነገሮች ማወቅ ያለብን አታክልቱ ያለ ጊዜው ብንኮተኩተው ወደውኑ ሊያፈራልን አይችልም ምን ይፈልጋል ፕሮግረስ ይፈልጋል ስለዚህ እኛም በህይወታችን ላይ ፕሮግረስ ያስፈልገናል። ቶሎ አንቸኩል። ስለዚህ ቅድሚያ መስጠት ያለብንን ነገር እናድርግ። ስለዚህ ያለ ወቅቱ ደግሞ ናፍሬ አፍራለን አፍራለን ብለን እንትን ልንን ማምጣት አንችልም ያንን ውጤት። ስለዚህ በአንድ ቀን የሚደርስ ነገር ምንም ነገር እንደሌለ ማወቅ ይኖርባችኋል። ስለዚህ እስካሁን ከተከታተላችሁ በጣም አድርጌ አመሰግናለሁ። ቤተሰብ የሆኑ በመቀጠል አስተያየትና ኮሜንት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልሳለሁ። እንድሰራላችሁ የምትፈልጉትም ነገር ካለ እሰራላችኋለሁ፣ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም አድርጌ አመሰግናለሁ።